የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሽቲቭ ወጣቶች ተገቢው የዲጂታል ክህሎት እንዲኖራቸው በማድረግ ስራና ሀብትን በመፍጠር የዲጂታል ኢኮኖሚ ግንባታን በስፋት ለማቀጣጠል የሚረዳ መርሃ ግብር ነው። የኢትዮ ኮደርስ ፕሮግራም ኢትዮጵያውያን ወጣቶች በዲጂታል ስነ ምህዳር ውስጥ በንቃት እንዲሳተፉ የሚያስችላቸውን ክህሎትና እውቀት በማስታጠቅ አዳዲስ እድሎች እንዲፈጠርላቸውና ሀገራችን በቴክኖሎጂው መስክም ወደፊት እንድትገሰግስ በር የሚከፍት መርሃ ግብር ነው። የዲጂታል ኢትዮጵያን ለማረጋገጥ ወሳኝ ከሆኑት መሰረቶች አንዱ የዲጂታል ስነ ምህዳሩን መገንባትና የዲጂታል ክህሎት በመሆኑም በዲጂታል ኢኮኖሚ ግንባታ ውስጥም ከኢኮኖሚው ለመጠቀምም ሆነ አገልግሎት ለማቅረብ ወሳኝ መነሻ በመሆኑም የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሽቲቭ የወጣቶችን የዲጂታል ክህሎት ለማሳደግ አንዱ ምላሽ ሆኖ የመጣ መርሃ ግብር ነው። መርሃ ግብሩ በሀገሪቱ በሁሉም አካባቢዎች እየተተገበረ ሲሆን፣ በደቡብ ኢትዮጵያ ክልልም ወጣቶች በተለያዩ ዘርፎች ስልጠናውን በመከታተል ላይ ናቸው። ክልሉ የአምስት ሚሊዮን የኢትዮጵያ ኮደርስ ኢኒሽቲቭ ያለበትን ደረጃ የሚገመግም መድረክ በአርባ ምንጭ ከተማ ሲያካሂደም የእስካሁኑ አፈጻጸምና ማነቆዎች እንደዚሁም በቀጣይ ተግባሩ እንዴት መምራት አለበት በሚሉ ጉዳዮች ላይም በጥልቀት ተመክሯል። በመድረኩ የተገኙት የክልሉ ርዕሰ መስተዳድር አቶ ጥላውን ከበደ እንደ ሀገር እየተከተልን ላለነው ብዝሃ ዘርፍ ኢኮኖሚ የአይሲቲ ዘርፉ ቁልፍ እንደሆነ አስምረውበታል። በመሆኑም ለዘርፉ ልዩ ትኩረት ሰጥተን ልንሰራ ይገባልም ነው ያሉት። አገር በቀል የኢኮኖሚ ሪፎርም ሲካሄድ ብዝሃ ዘርፍ ኢኮኖሚ ኢኮኖሚያችንን ፖሊሲው ሊከተል ስለሚገባ ከዚህ ቀደም የነበረው በአንድ ዘርፍ ላይ ከነበረበት ብዝሃ ዘርፍ መሆን አለበት የሚል ውሳኔ ተወስኖ ግብርና፣ ኢንዳስትሪ፣ ማይኒንግ፣ አይቲ እነኚህ በጣም ወሳኝ የሆኑ የዘርፎች ላይ ደግሞ ቱሪዝምን ጨምረን አምስቱን የኢኮኖሚ ፖሊሲያችን ሊከተሉ የሚገቡት ውስጥ የመረጃና ቴክኖሎጂ ወይም አይቲው አንዱ ዘርፍ እንደሆነ ይህንን ዘርፍ ልክ ለግብርናው ትኩረት እንደሰጠን ብቃት ያለው ሰው ኃይል አጠቃቀምና የቴክኖሎጂን ውስጣዊ ከማድረግ አኳያ የባህል ለውጥ ካላመጣን ኢኮኖሚ ብዝሃ ዘርፍን ተከትሎ ውጠተማ ሊሆን ይችላል ተብሎ ስለማይገመት ልዩ ኢኒሽቲቭ ያስፈልጋል ተብሎ በክብር ጠቅላይ ሚኒስትራችን የተጀመረ ኢኒሽቲቭ ነው። ይህ ኢኒሽቲቭ እንደ ሀገር ክቡር ጠቅላይ ሚኒስትራችን አምስት ሚሊዮን ወጣቶችን በኮደርስ ስልጠና ለማስጀመር ከተባበሩ የአረብ ምረት መንግስት ጋር በትብብር ሲያስጀምር ለኢኮኖሚያችን ፍትን ነው። በተለይ ያነገብነውን የብልጽግና ላይ ለማሳካት ዘመኑ የሚፈልገው ሰው ኃይል በተለይ በአራቱ ዘርፎች ብቃት ያላቸው ሰርቲፋይድ የሆኑ በየትኛውም ዓለም ላይ ስራን ሊፈጥሩ ሊሰሩ የሚችሉ ተወዳዳሪ የሆኑ ሰዎችን መፍጠር አለብን በሚል የተጀመረ ኢኒሽቲቭ ኢኒሽቲቭ በጊዜ ብንጠቀም እጅግ በጣም ለውጥ የሚያመጣ እንደሆነ ታምኖበት ነው እንደ ሀገር ንቅናቄው ተጀመረው። ንቅናቄው ሲጀመር በእኛ ክልልም በተለይ ከአምስት ሚሊዮን ውስጥ ደቡብ ኢትዮጵያ ክልል ማሰልጠን ሰርቲፋይድ ማድረግ አለብን ብለን የወሰድነው ኮታ ቢኖርም የኮታ ገደብ የተጠቀመ የሰለጠነ ሰርቲፋይድ የሆነ ሁሉ ማለት አጋጣሚ ተጠቅሞ መጠቀም የሚችል ሁሉ በሩ ክፍት እንደሆነ ቢቀመጥም ግን ደግሞ አፈጻጸሙ በጣም ዝቅተኛ ነው። ዝቅተኛ የሆነበት ምክንያት በዋናነት ዛሬ እዚህ ስትሪም ኮሚቴ ስብሰባ ላይ እኛም ተገኝተን ለየት ባለ መንገድ ንምራ ብለንም የወሰንበት ዋናው ምክንያት ነፃ ስልጠና ስለሆነ እይታችን ትክክል ባለመሆኑ ተጠቃሚ ቁጥር በጣም አነስተኛ ነው። ይሄ ባህል ሊቀየር ይገባል ነው። በአራቱ ዘርፎች በተለይ የዌብ ፔጅ ልማት ላይ፣ በአንድሮይድ ልማት ላይ፣ በዳታ አናሊሲስ ላይ እና ከምንም በላይ ደግሞ አርቲፊሻል ኢንቴሊጀንሲ ላይ በአራቱ ዘርፎች ሰርቲፋይድ የሆኑ ወጣቶች ሰራተኞች ካሉ በዓለም አቀፍ ደረጃ ሊወዳደሩ የሚችሉ ናቸው እንደ ሀገር። የስራና ክህሎት ሚኒስቴር፣ የኢኖቬሽን ሚኒስቴር ከጠቅላይ ሚኒስቴር ጽህፈት ቤት በጋራ የሚመሩት ተግባር ነው። ይህ ተግባር ወጣቱ ትውልድ በዲጂታል ኢኮኖሚ ውስጥ በስፋት እንዲሳተፍ ብቃት ያለው ፐብሊክ ሰርቫንትና ፐብሊክ ሰርቪስ መግባት እንዲቻል እንደዚሁም አዳዲስ የዲጂታል ስራ ዕድል ለመፍጠር ስልጠናው የላቀ ድርሻ ቢኖረውም ከግንዛቤ እጥረት መነሻነትም በስልጠናው እየተሳተፉ የሚገኙ ዜጎች ቁጥር አነስተኛ መሆኑን ጠቅሰው ይህ ሊስተካከል ይገባልን ብለዋል። ርዕሰ መስተዳድሩም በአራቱ ዘርፎች ላይ መሰረታዊ የኮደርስ ክሂሎት የያዘ ወጣት ወይም ደግሞ ሰው ቤትኛው ዓለም ላይ እለት ዕለት ህይወቱን ሊመራ ይችላል። ለኢኮኖሚ ደግሞ አስተዋጽኦ ሊያበረክት ይችላል። ለኢኮኖሚ አስተዋጽኦ እንዲያበረክት ከዘመኑ ጋር የሚሄድ ሰው ስለሚያስፈልግ በተለይ መሰረታዊ የሆነ የኮደር ስልጠና ክህሎት ብቃት ያለው ሰው ወሳኝ ስለሆነ ይህ ስልጠና ለሁሉም ሰው ያስፈልጋል። ለምንድን ነው ሰው ተመዝግቦ ስልጠናውን ያልጀመረ ወይም ደግሞ ሰርቲፋይድ የሆነው ቁጥር በጣም አነስተኛ ነው? አስር ሺ አልሞላል ግን ፍላጎት አለ። መሰረተ ልማት በየአካባቢው አነሰበዛም አለ፣ ግን አጠቃቀም ላይ የተያየ ጉድለት ቶሎ ማረም አለብን ነው። ስለዚህ ይህንን የዛሬው ስብሰባችን በዋናነት በዚህ ዙሪያ ላይ የታየውን ጉድለት በተለይ ለስራዎቻችንም ለመንግስት መስሪያ ቤት ስራዎቻችንም ጭምር ውጤታማነት ወሳኝ ስለሆነ መንግስት ሰራተኛም ተማሪም መጠቀም የሚችል ሁሉ ተመዝግቦ ሰርቲፋይድ እንዲሆን መሰረታዊ እውቀት ለሁሉም ያስፈልጋል። ስለዚህ ሁላችንም ባለንበት ንቅናቄ ፈጥረን ተመዝግበው ተጠቃሚ እንዲሆን ማድረግ ላይ ዘመቻ ያስፈልገዋል። ለማዝመት መጀመሪያ እውቀት ያስፈልጋል። ነፃ የሚሰጥ አገልግሎት አንዳንዴ በአመለካከት ደረጃ ነፃ ስለሆነ ብዙ ሰው አይጠቀሙም። ይህንን ባህልን ቀይር ነው፣ ህይወት የሚቀይር ነው። ሰርቲፋይድ የሆኑ በጣም ኮምፒታንት የሆኑ ሰዎች ከተገኙ ዓለም አንድ መንደር ናትና በየትም ሀገር፣ በየትም አካባቢ ስራ እድል በቀላሉ ሊያገኝ ይችላል። በሁሉም መስክ ብቃትና ክህሎት ያላቸው ዜጎችን ማፍራት ኢትዮጵያ ለጀመረችው የብልጽግና ጉዞ ጉልህ አበርክቶ ያለው በመሆኑም ውጤታማ ትውልድ ማፍራት ቅድሚያ ሊሰጠው ይገባል ለምን ያሉት ርዕሰ መስተዳድሩ በመርሃ ግብሩ ላይ ባስተላልፉት መልእክት እንደ ሀገር የብልጽግና ራዕይ ልናሳካ የምንችለው ብቃት ያላቸው ዜጎችን ስንፈጥር ነው። አለም እጅግ በጣም ውጤታማ የሆኑ የዓለም ሀገራትን ስንመለከት ወጥተው በሌላ ሀገር የሚሰሩ የሚያስተምሩ ለሀገራቸው የሚያበረክቱ አስተዋጽኦ ከፍ ያለ አስተዋጽኦ የሚያበረክቱ ሀገራት ናቸው፣ ያደጉ የሚባሉ ያደጉ ያሉት የሚባሉት። ስለዚህ ኮምፒታንት የሆነ በየትኛው ቦታ ተፈላጊ የሆነ በተለይ መሰረታዊ በሆኑ በአራቱ ዘርፎች ሰርቲፋይድ የሚሆኑ ወጣቶችን መፍጠር አጀንዳ ሊሆን ይገባል ነው። ለወጣቶች ብቻ ሳይሆን ለእኛም ያስፈልገናል ነው እዚህ ያለን እኛ በልምድ ነው ወይ ሰርቲፋይድ ሆነን ነው የምንጠቀመው ቴክኖሎጂውን? ዩኒቨርሲቲዎች የአርባ ምንጭ ዩኒቨርሲቲ ፕሬዚደንት ክቡር ዶክተር ኢንጂነር አብደላ ጨምሮ እዚህ የተገኛችው የዲላ ዩኒቨርሲቲ፣ የጂንካ ዩኒቨርሲቲ፣ የወላይታ ሶዶ ዩኒቨርሲቲ አመራሮች በዩኒቨርሲቲ ውስጥ የዩኒቨርሲቲ ተማሪዎች የኢትዮ ኮደርስን መሰረታዊ ክህሎት አራቱን ክህሎት በውስን ጊዜ በውስን ሰዓት ሰልጥኖ ሰርቲፋይድ ቢሆኑ ተጨማሪ አቅም ነው የሚሆንልን የሚሆንላቸው እና እንደ አንድ ፕሮጀክት ይዞ መመራት ስላለበት የዩኒቨርሲቲ ፕሬዚደንቶች አጀንዳ እንዲሆንላቸው ብለን በዛሬ እዚህ እንድትገኙ ጥሪ አስተላለፍነው። መድረኩ ተሳታፊዎችም እስካሁን ለዘርፉ እየተሰጠው ትኩረት አናሳ በመሆኑም በክልሉ በተፈለገው ልክ ስልጠና መስጠት አለመቻሉን ገልጸውም በቀሪ ጊዜያት የተጠናከረ የግንዛቤ ስራ በመስራት በተምሳሌትነት የሚጠቀስ ተግባር ለማከናወን ያላቸውን ቁርጠኝነት ገልጸዋል። በክልሉ በአንዳንድ አካባቢዎች ያሉ የኢንተርኔትና የመብራት ችግሮችን ክልሉ ከሚመለከተው አካላት ጋር በመነጋገር እንዲፈታም ጠይቀዋል። እኛ ምንድን ነው ማድረግ ያለብን የሚለው ላይ ፎከስ ማድረግ አለብን። ብዙ አልሰራንም። ከሌሎቹ እንደ ዩኒቨርሲቲ ሪሶርስ አንጻራዊ አለን። ኮምፒውተር ላብራቶሪ አለን። ኢንተርኔት አክሰሶቹ አሉን። እራሳችንን ኮሚትድ አድርገን የመስጠት ችግር አለብን እና እሱን እንግዲህ የምናስተካክል ይሆናል። ከዛ በመቀጠል ምናልባት አሁን ኮሚኒቲ ላይ እንዴት ኢንጌጅ እናድርግ የሚለውን እኔ ቅድምም ብቻዬን እያሰብኩ ነበረ እና እንዴት ነው አድሬስ ማድረግ የምንችላቸው አብዛኞቹ የኛ ኮሚኒቲ ላይ ያሉ ምናልባት ፊፍቲ ፕላስ ስማርትፎን ሊኖረው ይችላል። ሌላኛው ግን በዚ ኮምፒውተር ስኪል እንኳን ትሬኒንግ ይዞ ማውዝ ይዞ እዛ ውስጥ ገብቶ ጎግል ላይ ገብቶ ያንን ሊንክ ላይ መሄድ የማይችል ኮሚኒቲ ነው ያለንና ከልክ አሁን ከወላይታ ከሶዶ 18 ኪሎ ሜትር ብንሄድና እዛ አካባቢ ያለውን ሀይ ስኩል አድሬስ ብናደርግ ምን ያህል ኮምፒውተር ጋር ሌት ናቸው? ምን ያህል ኮምፒውተር ጋር አሉ? ሀይ ስኩልን ባወራ ማለት ነው። ሚኒስትሩ ለዚህ ክልል በሙሉ ነው ማወራውና እንዴት አድሬስ እናደርጋለን? ያንን ነገር ቤዚክ ኮምፒውተር ስኬል ትሬኒንግ እንስጥ፣ እነዚህን ፕሮግራሞችን እንስት። እነዚህ ደግሞ አድቫንስ ናቸው፣ አምስቱም ኮርሶች። እኔ ኮምፒውተር ሳይንስ ባለሙያ ነኝ። ዳታ ሳይንስ በማስተርስ ሌቭል የሚሰጥ ነው። አርቲፊሻል ኢንቴሊጀንስ በፈርስት ዲግሪም በማስተር ሌቭል ያለ ነው። አሁን አለምን እንግዲህ አንድ ያደረገ ነው። ሰው ማሽን እንደ ሰው እንዴት ይራመዳል፣ ማሽን እንደ ሰው እንዴት ያወራል፣ ማሽን እንደ ሰው እንዴት ቲንክ ያደረጋል፣ እንዴት አክት ያረጋል፣ እንዴት ወክ ያረጋል የሚል እንግዲህ አርቲፊሻል ኢንተለጀንስ ነው እያስፈራራው፣ አይደለም ይቻላል። እንዲሁም ፈንዳሜንታል ሰው ፕሮግራሚንግ ለዚህ ጀነሬሽን እንዲሰጥ የተፈለገው በንጹህ አእምሮ፣ ሰው ኮምፒውተር ሳይንስ ቢማር ወይ ፕሮግራሚንግ ቢማር ቶሎ ስማርት የሆነ ፕሮግራመር ሊሆን ይችላል ስለተባለ ነው፣ ዋና አላማው ማለት ነው። ምክንያቱም አሁን ትልቅ ሰውን ከማሰልጠን ያንግ ኤጅ ብናሰለጥን ካፕቸር የማድረግ ፕሮግራሚንግ ስኪል ዴቨሎፕ ሊያደረግ ፕሮግራም ይችላል በማለት ነው። እና እያስፈራረው አይደለም ያልኩት እንችላለን ነው ግን ስለምንችል ይሄንን እንዴት አርገን አሁን አድሬስ እናድርግ። ከዙም ውጪ አሁን ድጋፍና ክትትል እንፈልጋለን። እንሽቲቡ ታምኖበት እየተሰራ ካለ ለምንድን ነው ቴክኒክ ኮሚቴ ወይም ደግሞ ስትሪም ኮሚቴ ማይወርደው ተቋሙ በራሱ የቻለውን ያደርጋል? ተደራሽ ከመሆን አኳያ ጋፕ ሊኖር ይችላል። ግን ሌሎች አካባቢ የሚደረጉ ነገሮች ሌሎች ኢኒሽቲቭ ላይ ለምንድን ይሄ ኢኒሽቲቭ ላይ ለምንድን ነው ማንወርደው ተከፋፍለን እዚህ ሲጠነክር ነው እታች የሚጠነክረው። እዚህ ላላ ሲል በዛ ልክ ነው። ዞን በተመሳሳይ እኛ ስናላላው ወረዳ አካባቢ አንድ ባለሙያ ይዞኮ የሚሰራ ወረዳዎች አሉ። ስለዚህ አሁን የተጀመረው ይሄ እኔ በጣም እውነት በጣም በተሻለ የምንሰራበትና የተሻለ ውጤት የምናመጣበት ብዬ አስባለሁ ማለት ነው። ለእኔ ይሄ የበለጠ ውጤታማ እንዲሆን ያደረገ መድረክ ነው ብዬ ነው ማስብ። ከፍ ያለ መድረክ ሲሆን እስከ ታች ያለው ከፍ ያለ ውጤት እናመጣ በትክክልም ስላየን ማለት ነው ስለዚህ ይሄኛው እኔ በጣም እርግጠኛው የማውራው በተጨባጭ ውጤት የምናጠብና የምናመጣበት መድረክ ነው ብዬ አስባለሁ። በተያያዝ ነው የዲጂታል ኢኮኖሚ ግንባታ ሲግኒፊካንት የሆነ አስተዋጽኦ ሊያበረክት የሚችል ጉዳይ ስለመሆኑ ሁላችንንም በጣም አንገብጋቢ ጉዳይ ተብሎ ተለይቶ ያለ የስራ አጥነትንም ጉዳይ ሊቀርፍ የሚችል አንድ ቱል ስለሆነ የስልጠና አካል አፍርቶ ለሌበር ማርኬቱም ከማቅረብ አንጻር የራሱን አስተዋጽኦ ያለው ጉዳይ መሆኑ ግልጽ ነው እና ከዚህ አንጻር በደንብ ትኩረት ተሰጥቶ መሰራት ያለበት ነው የሚለውን እኔ የምቀበላለው። ግን የኮሚትመንቱ ጉዳይ እና የፊት አመራሩም ለራሱ ኢንተርናላይዝ አድርጎ ከመሄድ አንጻር እንደ ሶዶ ከተማ 4400 ነበር እቅዳችን፣ ወደ 3638 ወረደ። የሰለጠነ ነው ማለት ስልጠና እየወሰደ ያለ አካል ሰርቲፋይድ የሆነው ግን አንድ መቶ ስምንት ብቻ ነው። ስልጠናውን ከመውሰድ አንጻር እኔን ጨምሮ ያው የዚህ ስልጠና ተካፋይ አልነበርንም በፊትና እኔም አሁን ቅርብ ጊዜ ነው ስልጠናውን የጀመርኩት። የእኛ አስተባባሪ ኮሚቴም፣ አጠቃላይ የከተማው አመራር እስከ ቀበሌ ድረስ ያለው ስልጠናውን ወስዶ ኢንተርና ላይ ሲያደርግ የጉዳዩን አስፈላጊነት ፕራክቲካሊ ማሳየት፣ እኛም ሰርቲፋይድ ሆነናል እያሉ መሄድ በጣም ጠቃሚ ነው የሚሆነው እና ከዚህ አንጻር ፖቴንሻሎች አሉን። ሶዶ ዩኒቨርሲቲ አለ፣ እኛ ጋር ግብርና ኮሌጅ አለ፣ ቲቪት አለ። ከወጣቶች ጋርም ተቀናጭቶ ብዙ ስራዎችን መስራት ይቻላል። መሰረታዊ ችግሮቹም እዚህ እንደተቀመጡት ሆነው ግን እኛ ጋ በጣም በደንብ መታየት አለበት ብዬም ወስደው ከቴሌ ጋር ተያይዞ አሁንም የኔትወርክ ችግር ያለባቸው ወረዳዎች አሁንም ከአቅም በላይ የሆነ ሁኔታ ውስጥ ነው ያለ ነው በተለይ የመሎ ጋዳ ወረዳ መለኮዛ ወረዳ፣ ወይዳ ወረዳ አካባቢዎች ላይ እነዚህን ስራዎችን ለመሄድ እንቅፋት የገጠመን ሁኔታ አለ። ሌሎች ወረዳዎች በተቀመጠው አግባብ እንኳን ቢሄዱ ከምንለው በላይ መድረስ ይቻላል እና ወጣቶችንም የመለየት ስራ በደንብ ተሰርቷል። ዐብይ ኮሚቴ በየጊዜው እየተቀመጠ ይህንን ተግባር እየመራ እየገመገመ የሚሄድ ቢሆን የተሻለ ውጤት እናስመዝግብ ነበር። ወጣ ገባ ያለ አብይ ኮሚቴ ውይይት ነበር ስናደርግ የነበረውና ከቅንጅት ጋር ቅድም የተነሱ በሪፖርትም የቀረቡ ጉዳዮች እኛንም የሚገልጹን ጉዳዮች ስለሆኑ ከዚህ መድረክ በኋላ እነዚህ ችግሮች ይፈታሉ ብዬ ነው የሚያስበው። በተቻለ አቅም ጥረት አድርገናል። ይሄ ውጤት እንዲመጣ በቀላሉ የመጣም ውጤት አይደለም። ሚዲያን ከዩኒቨርሲቲ ከድላ ዩኒቨርሲቲ ስትም ማይከል ጋር እኛ ብዙ ስራ ለመስራት ጥረት አድርገን በዚህ በባለፈው ሳምንት ብቻ ራሱ የኢስትም ማይከል ተማሪ የሆኑ ተማሪዎችን ሰላሳ አምስት ተማሪ ፕሮግራም አዘጋጅተን ሰርቲፋይድ ነው ያደረግነው ባለፈው ሳምንት ቅዳሜ 27 ላይ ማለት ነው። ስራውን በተደጋጋሚ በዙም ስንገመግም እንደነበረው በአካልም እንደዚሁ ከዚህ ቀደም መድረክ ተመሻሽቶ በተደረገው ግምገማ ትልቁና መሰረታዊ ችግር ለስራው የሰጠነው ትኩረት ነው አናሳ የሆነው መሰረታዊ የውድቀቱ መንስኤም ከዛ ጋር የሚያያዝ ነው የምለውን ነገር አንድ ላይን ማድረግ አለብን ይሄ ባይሆን አስራ ሁለቱን ዞኖች ጋር ሁሉም ከፍተኛ ትምህርት ተቋማት ጋር ያለንበት የአፈጻጸም ደረጃ አንድ አይደለም። ወላይታ ዞኒም በምክትል አስተዳዳሪ ነው ይሄ ስትሪሚንግ ኮሚቴ የሚመራው፣ ደቡብ ኦሞም፣ አሪም ሌሎች ዞኖች ጋር። ስለዚህ የአደረጃጀት እሹ ሳይሆን እያንዳንዳችን ለስራው የሰጠነው ትኩረት ለውጤቱ መለያየትን ትልቁን አስተዋጽኦ አበርክቷል የሚለውን ፖይንት በደንብ አንደርላይን አርገን ብንወስድ ነጥሩ ነው ብዬ አስባለሁ። ያ ካልሆነ ተመልሰን ስንገናኝ ተመሳሳይ ነገር እንዳንገመግምም ጥንቃቄ እናደርግ ስለሚገባ፣ ሌላው ከአመለካከት አንጻር ብዙዎች ጋር ከዚህ በፊትም ስንገመግምም በአንድም በሌላም ስናይ ሰው ይህን ስልጠና እንደጨረሰ ልክ ኢሚዲየትል የስራ እድል አይነት አድርጎ ያስባል። ይሄ በጣም ትክክል አይደለም። እሱ ላይ በደንብ ቀጣይ ብንሰራ ጥሩ ነው ቢያስባለሁ። ኦፍኮርስ ኢንዘሎንግራን በሰው ኃይላችን ላይ የምንሰራው ትልቅ ኢንቨስትመንት ነው። ሰው በራሱ ላይ በፊሎት በእውቀት ለዓለም ገበያም ለመጪው ዘመን ራሱን ማዘጋጀት አለበት፣ ትልቁ ነገር ስለዚህ። ኢትዮ ኮደርስን ስልጠና ሰልጥኖ ሰው ኢሚዲትሊ እንደጨረሰ ልክ እንደ ሌሎች የስራ እድል ፈጠራ ዘርፎች ኢሚዲትሊ ከስራ እድል ጋር ብቻ እያይዘን የምናይ ከሆነ አይ ቲንክ ቀጣይም ቻለንጅ ይደረጋል ብዬ አስባለሁ። ይህ አስተሳሰብ እዚህ ዋናው በዲጂታል ዓለም ውስጥ ለምናደርገው እንቅስቃሴ የሰው ኃይላችን ላይ እያደረግን ያለ ኢንቨስትመንት ስለሆነ ሰው ለመጪው ጊዜ ለአገር አቀፍ ለዓለም አቀፍ ተወዳዳሪ ዜጋ ለመሆን ራሱን የማዘጋጀት ጉዳይ ነው የምለው ላይ በደንብ ልንግባባ ይገባል። የደቡብ ኢትዮጵያ ክልል ምክትል ርዕሰ መስተዳድር እና የክልሉ የኢትዮ ኮደርስ ስትሪንግ ኮሚቴ ሰብሳቢ ዶክተር አበባየው ታደሰም በክልሉ በዘርፉ ያሉ ችግሮችን ለመፍታት ቅንጅትን ማጠናከር ያሻል ብለዋል። ሰርቲፊኬሽን ላይ ያለው ችግር በዞን ደረጃ በከተማ አስተዳደር ደረጃ ጥሩ የሚባል አይደለም። ይህንን ማሻሻል ማረም አለብን ማለት ያስፈልጋል። ምክንያቱም ያው ኢንድ ግቡ መመዝገብ እየሰለጠነ ነው ማለት ሳይሆን ሰርቲፋይ ማድረግ ስለሆነ ማለት ነው። እሱ አካባቢ ላይ በደንብ በተለይ ከፍተኛ የትምህርት ተቋማት ዩኒቨርሲቲዎች፣ ኮሌጆች፣ ሃይስኩሎች ከየትምህርት ከዞት ትምህርት ምራ የመጣችሁ እንዲሁም የክልል ትምህርት ቢሮ ይህንን በተለይ የአይሲቲ መምህራን አስስት ማድረግ አለባቸው። በነገራችን ላይ ለራሳቸው በዚህ ፕላትፎርም ውስጥ ሰጥ ነው የወጡ ተማሪዎች ብዙ ሰው ልጆችን አስስት አድርጎ ሰርቲፋይ ሊያደርጉ እንዲሆኑ ማድረግ ይቻላል። ኤክስፒሪንሶችም ስላሉ ማለት ነው። አሁን ለምሳሌ የደ ልጅ እንደዚህ ሁለት ሰርቲፊኬት አሉ እሱ የሚማርበት ክፍል ላይ ያሉ ተማሪዎች በሙሉ እሱ አስስት አድርጎ ሰርቲፋይ ደነዋል። እነሱ እርስ በርስ ኮሚኒኬት ይደራረጋሉ። እንደዛ አይነት ኦፖርቹኒቲዎች መፍጠር ያስፈልጋል። ለዚህ ደግሞ ከዞን እስከ ታች ያለው የሳይንስና ቴክኖሎጂ መምሪያ ስትሪንግ ኮሚቴው ታክቲኮችን እየፈጠረ መስራት አለበት። የተማሩ የተመዘገቡ ሰዎች ሰርቲፋይድ እየሆኑ ሲሆን ነው ሌሎችንም ለመዝገብ ለማሰራት ሞር ኢንካሬጅ የሚያደርገው እና ከዚህ አንጻር ያለው ነገር ማየት ተገቢ ነው። የተጠናከረ ግንዛቤ ፈጠራ ያሻል ያሉት ዶክተር አበባየው ይህን አመራሩ በአግባቡ ሊወጣ ይገባል ብለዋል። መንግስት ወጣቶችን ወደ ስራ ሲያሰማራ፣ ወደ ተለያዩ ኢንጌጅመንቶች ውስጥ ሲያስገባ፣ ኢቨን ስራ ሲያወዳደር፣ ይሄ የኮምፒውተር ሊትረሲ እና ፕሮፌሽናል የሆኑ ኮርሶችን መውሰድ እንደ አንድ ክራይቴሪያ ነው ብቻውን አስችሎ እንትን የሚያደርገው አይደለም። በራሱ የአንድሮድ አፕሊኬሽን ሲሰራ ከዚህ አፕሊኬሽን የሚጠቀም ዌብ ደብሎፕ ሲያደርግ ከዚህ አገልግሎት ክፍያ ማግኘት ይችላል፣ ገንዘብ እንካም ማግኘት ይችላል። ግን ብቻውን እንደ ስራ እድል መክፈቻ ነው ብሎ በቃ ሰርቲፌድ የሆኑ አላገኙም ተብሎ የሚወሰድ እንዳይደለ ተወስዶ መሰራት አለበት የሚለው ነው። በእኛ ኢንዱስትሪ ኮሚቴ በጣም ስትሮንግ ላይ የምናሳስበው ሁሉም መዋቅር ውስጥ ያለው አመራር ሲቪል ሰርቪሳችን ይሄንን ስራ ይሄንን አክሰስ ማግኘት ይችላል። ምክንያቱም በየአካባቢው ስናይ ሰው ፌስቡክ ላይ ለመፖስት ፌስቡክ ላይ ዩቱብ ላይ ለመገኘት ቴሌግራም ላይ ለመገኘት ችግር የለበትም። እዚ ሲመጣ ለምንድን ነው ወገበን የሚባለው? ይሄ ከነዚያ ሚሊክ ትንሽ ጠቃሚ ነው ብሎ ማስረዳት ማስገንዘብ ያስፈልጋል። ከዚህ አንጻር ያልታከተ የህዝብ ግንኙነት ስራ መሰራት አለበት። ግንዛቤ ማስጨበጫ መድረኮች መመቻቸት አለባቸው። በየመድረኮቹ በተለያየ ሁኔታ አመራሩ የሚሰባሰብባቸው መድረኮች ከዚህ አሁን እኛ በክልል ደረጃ የሳብነው አለ። በዞን ላይ በስፋት መዋቅሮችን የምንስቡበት ሁኔታ አለ። ከተሞች ላይ ሰፋ የሚል የአመራር ቁጥር የሚሳብበት ሁኔታ አለ። አደረጃጀቶችን የሚታንቀሳቀሱበት በሴቶች በወጣቶች አካባቢ ላይ እነዚህን የህብረተሰብ ክፍሎች ሞር ሞብላይዝ ማድረግ፣ ትምህርት ቤቶች ላይ ዩኒቨርሲቲዎች ላይ ያለው የተማሪ ቁጥር በጣም ብዙ ነው። አካዳሚክ ስታፉ በጣም ብዙ ነው። ይሄ አካዳሚክ ስታፍ በዚህ ደረጃ ኮምፒት እንዲያደርግና እንዲሰለጥን ቅድም የተገባው ኢኒሽቲቭ እና ኮሚትመንት ተወስዶ መሰራት አለበት። ይሄ ከሆነ በአጭር ጊዜ ውስጥ ተመዝጋቢውን አት ሴም ታይም ሰርቲፋይድ የሚሆነውንም የወጣትና የህብረተሰብ ክፍል በከፍተኛ ሁኔታ ልናሳድግ እንችላለን። የክልል ርዕሰ መስተዳድር አቶ ጥላሁን ከበደም በሁሉ መስክ እየሰለጠነ የሰው ኃይልን ማፍራት ልዩ ትኩረት ሊሰጠው የሚገባው ተግባር እንደሆነ ተናግረዋል። በተለይ አሁን ላይ እንደ ሀገር የመጣውን እድል መጠቀም፣ በዓለም አቀፍ ደረጃ ተወዳዳሪ እንድንሆን ድርሻው የላቀ እንደሆነ አብራርተዋል። የበለጸገና ጠንካራ ሀገር ደግሞ ምስጢሩ ዜጎች፣ በጣም ኮምፒት የሚያደርጉ ዜጎች ያሏት ሀገር እንዲሆን፣ የጠንካራ ሀገር ምስጢሩ ዜጎች ጠንካራ መሆን ነው ኮምፒታንት መሆን ነው። የትኛው መንገድ መሰረታዊ እውቀት ያለው ኮምፒት ማድረግ የሚችል ዜጋ ያለበት አገር ነው ጠንካራ ሊባል የሚችለው ለዛ በጣም ቀዳሚ ተግባር ነው። ከኢኒሺቲቮች በኢኮኖሚ ፖሊሲያችን ከዘርፎች ውስጥ ልዩ ትኩረት የሚሰጥ ዘርፍ ከኢኒሺቲቮችም ደግሞ በተለየ ሁኔታ መጠቀም ያለብን ኢኒሺቲቭ ተደርጎ የተወሰደው ይሄ እድል ይዞ መጥቶልናል፣ ነው እድል ነው። ይህን እድል መጠቀም አለብን፣ ካልተጠቀም ነው እና ካለፈ ደግሞ ፈተናም ጭምር ይዞ ይመጣል፣ ነው ኮምፒት ካላደረግን። ምክንያቱም ዲጂታል ነው ሁሉም ነገር አሁን። ዲጂታል ግብርና ዲጂታላይዝ እየሆነ ነው። ኢኮኖሚ ዲጂታል ኢኮኖሚ ነው። ጤና ዲጂታል ነው። ሁሉ ነገር ዲጂታላይዝ እየሆነ ሰው በስማርትፎን ሁሉ ነገር ሰው ይሰራል በዲጂታል ዓለም ውስጥ ቤዚክ ዲጂታል ስኪል ካልያዝ መኖር አንችልም ማለት ነው። ኢኒሽቲቭን ውጤታማ ማድረግ የሁሉም ድርሻ ነው። ልወዳደር የሚችል ብቃት ያለው ዜጋ እንፍጠር። ቀዳሚው ለወጣቶች ወጣቶች እንዲጠቀሙ እናደርግ። ከባህል አኳያ ደግሞ ይህን ቶሎ አዲስ ነገር ስመጣ ለውጥን ቶሎ ከመቀበል አኳያ ያለን ፈተና ስላለ ደግሞ ቅረብ የምንልም ደግሞ እንዲጠቀመው ለሁሉም ዝግ አይደለም። ይሄ በዋናነት የፖሊሲያችን ስኬት ነው፣ የብልጽግናችን መሰረት ነው፣ የዲፕሎማሲያችን ውጤትም ነው እና ውጤታማ ማድረግ አለብን የሚል ልክ ቁጭት ውስጥ መግባት ይጠበቅብናል። ከተማ ድረስ ያለ አመራር፣ ወረዳ ማዕከል ያለ አመራር፣ ከአራቱም በአንዱ በቀጣይ ሰባት ስምንት ሳምንት ውስጥ ሰርቲፋይድ መሆን ግዴታ ነው። የፓርቲ አመራሮች እዚህ የመጣችሁት የመንግስት አመራሮች፣ የክልሉ መላው አመራር ሰርቲፋይድ መሆን አለበት። ግዴታ ለራሱ ሰርቲፋይድ መሆን ብቻ ሳይሆን ራሱ የሚመራቸው ተቋም ውስጥ ያለ ሰራተኛ፣ ዳይሬክተር፣ ወዘተረፈ ሰራተኞችን እስከ 50 ከመቶ፣ 100 ሰርቲፋይ ማድረግ አለበት። ማስተማር ደግሞ ሰርቲፋይ ማድረግ ግዴታ። ውጤታማ ፐብሊክ ሰርቪስ ፐብሊክ ሰርቪስ ሪፎርም እናደርጋለን። ዲጂታላይዝ እናደርግ እያለን ስማርት ሰርቪስ እያለን አለ ይሄን ማድረግ አለበት። በክልሉ የሚገኙ መገናኛ ብዙሀን ለማህበረሰቡ ግንዛቤ መፍጠር ላይ የተጠናከረ ስራ እንዲሰሩም ርዕሰ መስተዳድሩ ጥሪ አቅርበዋል። ሚዲያ ደቡብ ሬዲዮና ቴሌቪዥን እነ አቶ ዘላለም እዚ ያላቸው በህዝብ ግንኙነቱ በማስታወቁ ረገድ በናሽናል ደረጃም አለ በሪጂናል ደረጃ በተለያዩ ፕላትፎርሞች በየዞኑ ደግሞ የዞን ማህበረሰብ ቴሌቪዥኖች አላቸው። ይህንን በአካባቢ ቋንቋም ሰው በደንብ እንድረዳ አውቅ አድርጎ ሰው እንዲያውቅ እንድገነዘብ ቤተሰብ አድርገን ዘመቻውን በጣም ማቀጣጠል ይጠበቅብናል። የሚዲያ ካምፔን በጣም ወሳኝ ነው የሚሆነ ከኢትዮ ቴሌኮም ከመብራት ኃይልና ከሌሎች ባለ ድርሻ አካላት ጋርም በመደጋገፍ ችግሮችን ለመፍታት በልዩ ትኩረት የክልሉ መንግስት እንደሚሰራ ርዕሰ መስተዳድሩ አቶ ጥላሁን ክብረት ተናግረዋል። ክትትላችን እናጠናክር። ብቃት ያለው ክትትል ክስትሪን ኮሚቴ አኳያል መሄድ ይገባል። ወሳኝ የሆኑ ተቋማት በተለይ ቴሌኮም መብራትና ሌሎች አካላት ጋር ያለን መደጋገፍ ችግሮችን መፍታት በልዩ ሁኔታ የቱ ጋር ምን አለ የሚለው ነገር መድረክ ፈጥረን ዲስከስ እናድርግ። በተለይ ዲስትሪክቶች በጣም የሚተባበሩ ቴሌኮምም አሁን ዲጂታላይዝ ለማድረግ 5ጂ ያሰፋነን ብሎ በጣም የሰሩ ናቸው። አንዳንድ ዞኖች ችግር ያለባቸው እንዴት ነው ልንፈታ የምንችለው የሚለው ነገር ከዲስትሪክት ኃላፊዎች ጋር በመነጋገር እንፈታዋለን። ስለዚህ የሚመለከታቸው አካላት እየተነጋገር መፍታት ያስፈልገናል። አመታዊ እቅዳችን 58754 የነበረውን በአንደ ጨርሰን በተለይ የ3 ዓመቱ 235000 አካባቢ እኛ ከዛ በላይ መሄድ ከዛ በላይ ማስመዝገብ ሰርተፋይ ማድረግ አለብን ብለን እድል እንጠቀም፣ ታሪክ እንስራ፣ ይህን ኢኒሽቲቭ ውጤታማ እናደርግ። ብቃት ያላቸው ወጣቶች በዲጂታል ኢኮኖሚ ውስጥ በጣም ሊሳተፉ የሚችሉ ወጣቶችን እንፍጠር። ኮምፒታንት የሆነ ዜጋ እንፍጠር። ጠንካራ ሀገር የብልጽግና ራዕይ ሊያሳካ የምችል ዜጎችን እንፍጠር። በዚህ ኢኒሽቲቭ በምል ልክና ቁጭት ወደ ተግባር ከገባን በጣም በአጭር ጊዜ ውስጥ ለውጥ ማምጣት እንችላለን። በዚህ አጋጣሚ የአርባ ምንጭ ዩኒቨርሲቲ ፕሬዚደንት፣ የጂንካ ዩኒቨርሲቲ ተወካይ፣ የሶልዶ ዩኒቨርሲቲ ተወካይ ኢኒሽቲቭን በተለይ ክልሉንም ስማርት ሰርቪስ እንትን ለማድረግ እያገዛቸው ያላችሁት እገዛ አለ። ይህንንም ኢኒሽቲቭ በተለይ ኮሚኒቲ ወጣቱ ወደ ዩኒቨርሲቲ ጆይን የሚያደርጉትን የሃይስኩል ተማሪዎችን ሙሉ ኢኒሽቲቭ ችግሮች ካሉ ብላቸው ጂንካ ዩኒቨርሲቲ፣ አሁን ጂንካ ከተማ ያለ ሃይስኩል ተማሪ በሙሉ ቱቶሪያል ክላስም ድጋፍ በማድረግ ሰርቲፋይ ማድረግ አርባምንጭም እንደዚሁ፣ ሶዶም እንደዚሁ ያደረጋችሁ የመሪነት ሚና እንደተጫወቱም አደራ እያልኩኝ ላደረጋችሁ ተሳትፎ ቆይታ ከልብ አመሰግናለን።